ዘመናዊ ሽሬ ምርጥ ቀን እዚ ጉለሌ ከዶክተር ላምቤ ሐኪም ቤት የሚባል ነበር። በዛን ዘመን አሁን ፓስተር ከተባለ ጃርባ መሆይ ደስታ ሴት ቤት ተከራይቼ ኖር ነበር። እዛ 12 ቀን ሆነ ጊዜ አስቀድሞ ጣሊያኖች በሀገር መኖራችን ስለሚያውቁ ይዞኝ ወደ እስር ቤት ወሰዱን። ከዛም ቀጥታ ወደ መቅደሾ ከጥቂት ጊዜ በኋላ ወደ መቅደሾ ወሰዱ። በስርዓት የተያዙት የካቲት 12 ቀን ነበረ። ልክ ካቲት 12 ቀን ነው። ከቤት ሆኖ ታፍሰው የተወሰዱት? አዎ፣ ከዛ ከነበርኩበት ሁኔታ ነው የተወሰዱት። ከዛ በፊት ስታስረው ነበረ? ከዛ በፊት አዎ፣ ታስሬ ነበር እኔ ከሆሎታ ጦር ትምህርት ቤት ጠላት ሲመጣ ወደ ምዕራብ ወለጋ ሄደን ለቀምት ኤሮፕላን ሲቃጠሉ ቡናያ ላይ ከዛ ከነበሩት ጦር መኮንኖች አንዱ ነበርኩ። በማይረግ መኮንንም ባልሆን በጊዜው ከነሱ ጋር ነበርኩ እና ከዛ የገነት ልጆች ወደ ጌራ በሚሄዱበት ጊዜ እነሱን ተከትዬ ህፃንም ቢሆን መሳሪያ አንስቻለሁ ከነሱ ጋራ እስከ ክቡር ልዑል ራስ እምሩ ጦር ድረስ እዛ ድረስ አብሬ ነበር። ደግሞ እዚሁ ወደ ወለጋ ጠቅላይ ግዛት ውስጥ ነው መሰለኝ ሲዋጉ በጥይት ቆስለዋል። ጌራ ላይ አሁን በሁለት ጥይት ቆስ ያለው ከዛ ተነስተው ነው እንደገና ወደ አዲስ አበባ የመጡት ነው? የለም፣ እዛ እንደቆሰልኩ ጦሩ ጣሊያን ገብቶ ሲመጣ ጦሩ ተበትኖ በሚማረክበት ጊዜ እኔም ቁስለኛ እንደመሆኔ መጠን ከሌሎቹ ጋር በወንጋ የሚባል ሆስፒታል ቆየሁ። እዛ ቁስሌ ከዳንኩ በኋላ አዲስ አበባ አምጥቶ ለቀቁ። የተያዙ ለታና ወደ ስር ሲሄዱ የሚያስታውሱት ነገር አለ? ከዚህ መቅደሾ ከመቅደሾ ጣሊያን ሀገር ነው ፣ ናፖሊ ድረስ ነው የሄደው። በመርከብ ነው የሄደው። መርከቡም ላይ እንደዛው እስር ቤት ነበረ ወይስ እንዲሁ ተለቃቸው ነው? የለም እንግዲህ እዛ መርከብ ላይ መርከቡ ምድር ቤት አለው። እዛ ምድር ቤት ውስጥ የከሰል ቤት ነው፣ ከሰል በሚኖርበት ክፍል አለ። ከሰሉ በዚሁንና እዚ ከሰሉ ፊት ለፊት ሰው የሚታጎርበት አለ። እዛ ውስጥ ነው የሚያጎሩ። ታዲያ ትንሽ ስቃ አለው፣ ሙቀት አለው። ምንም ከውጭ የምታየን ነገር የለም። በመስታወት አልፎ አልፎ በምታየው ጊዜ ባህር ብቻ ነው የምታየው፣ ውሃ ነው። ስንቀሳቀስ ነው የምታየው ሙቀት ነው የምሰማ። ከዛ በኋላ እንግዲህ ተወስደው እዛው በናፖሊ ናፖሊ ደረስነ ናፖሊ ስንደርስ እኛ ነው የምትባል ቀበሌ በደንብ ለግዞተኞች የተዘጋጀ ቦታ ገቡን ዘመን አይሽሬ ምርጥ ሙዚቃዎች እዛ ውስጥ ነው መሰለኝ፣ አንዱን የኢጣሊያ ወታደር እንደዚሁ እስረኞቹን የሚጠብቀውን የደበደቡት ነው። እንግዲህ እሱ ድብደባው በመጀመሪያ እዛ ውስጥ እንዳለን ሁለተኛ ዓለም ጦርነት ሲጀመር የእንግሊዝ አይሮፕላን እያመጣ ወረቀት ይበትን ነበር። ይሄ የሚበተነውም ወረቀት የግርማዊ ንጉሠ ነገሥትን ፎቶግራፍ ይዘዋል። የነ ሩዝቬልትን ፎቶግራፍ ይዘዋል። እነ ቸርችልን ታላላቅ መሪዎችን ፎቶግራፍ ይዘዋል። እንዳጋጣሚ አንዱ ወረቀት መሬት ወርቆ አገኘው። ከዚህ ከመሀከላችን አንዱ ህዶ ለዘንበሬ ሊባላል ይሄ ጣሊያን ህዶ ነገረው። ከእስረኞቹ አንዱ ነው። አዎ አንዱ ህዶ ካለ ከኛ ጋር ከነበሩት እስረኞቹ አንዱ ህዶ ነገረው። የምነግረውም ወረቀት እሱም ወረቀት አንስቷል። የምነግረው መጥቶ ጠየቀኝ፣ አላየሁትም አልኩ። መርመራና ጥያቄ ሲበዛ እያችን ያገኘሁት ወረቀት ሰጠሁ። ነገር ግን እሱ ሌላ ደግሞ አለ አምጣ ብሎ መማታ ሲጀምር እንግዲህ፣ መቼም ያው መሞቱ አይቀርም ብዬ መልሼ መጣሁት። ምሉ ላይ ነበር የመጡት። እዚ መጅራቱ ነው፣ ጆሮ ጉንዱ ስር ነው የመጣው። እንደዚህ በቡጢ ነው እንጂ ይሄ እንደዛሬ ቦክስ ወይም ይሄ ጁዶ ምናምን አላውቅም። ምን በቡጢ ነው እንደመጣው። እንደ አጋጣሚ ሆኖ ወደቀ። ከዛ በኋላ ነው እንግዲህ በኃይል የተደበደብኩት። አዎ ከእሱን ከደበደቡት በኋላ የፊት እግሮን እና እጆን ታስረው ከፎቅ ላይ መወርወርም የበቁት በዚ ምክንያት ነው። በዚህ ምክንያት በማግስቱ ነው እንግዲህ እሱ እለቱን እዛ አደርኩ። በማግስቱ እዛ ላይ ታሰርኩና ከፎቅ ላይ ከሁለተኛ ፎቅ ላይ ወደ ታች እንደኳስ ወረወሩ። ነገር ግን ክንድ ጃር ባይ መቼም የተገኘ ስሚንቱ መሬቱ በስፋልት የተሰራ ነው። የቆሰለውን እነሱ መልሶ አሳክሞ አክሞ አዳንም። ከዳንኩ በኋላ ቦጀሪያሌ የሚባል ወህኒ ቤት አገባ። ከዛ በቦጀሪያሌ ውስጥ እንዳለው ወደ ትሬያ የሚባል መካከለኛ ኢጣሊያ ደግሞ የወሰድም ከሌሎች ጋር እንግዲህ ከዛ ላይ ከተወረወሩ በኋላ እጅና እግሮ ደቀቀ ወይስ እንዴት ነው? አዎ፣ ለጊዜ ደንዝዟል። መቼም አንድ ሁለት ሶስት ወር ድረስ ምንም ለመስራት አልችልም ነበር፣ አይንቀሳቀስም ነበር። ለመብላትና ውሃ ለመጠጣት ወይም እህል ለመብላት እንኳን እጅ እንደ ልብ አይታዘዝልኝ ነበር። አንዳንድ ጊዜም ይህ ግራ እጄ ይሰማኛል። አሁንም ዘመን አይሽሬ ምርጥ ሙዚቃዎች ታይምለስ ሙዚካ አንድ ጊዜ ደግሞ ምንም ሳይሰማዎት እንደዚሁ ከእስር ቤቱ ለመውጣት ይመስለኛል አብጃለሁ ብለው ነበረ፣ እና ይህንን ያስታውሳሉ? አስታውሳለሁ። መቼም ይሄ የሆነበት ቦታውም ትሬያ ይባላል መካከለኛ ኢጣሊያ ነው። ጠበቃና ትንሽ አስቀድሜ እንግሊዞች በኤሮፕላን በቦምብ በመትረየስ ለመደብደብ ሲመጡ ኤሮፕላን ሲበላሽባቸው፣ ሲወድቅባቸው በጃንጥላ እየወረዱ ሳንድች ነው የሚባል ተራራ በብዛት ተከማችተዋል የሚባል ወሬ ስለወሬ ስለምሰማ ለማምለጥ ሲፈልገው መንገድ ያጣለሁ መንገድ በሚያጣበት ስለሚያጣ ትንሽ ከጥበቃው እንዲቀልልኝ በምን መንገድ በሽተኛ ነው ብሎ እንድተውኝ አበርኩ ብዬን ብዙ ጊዜ ተሰቃይቻለሁ። ነገር ግን በሱ ተጠቅመበታለሁ። ግን እብድ አይደለሁም እንደና። እሺ አብጃለሁ ብለው ከፈጸሟቸው አንዳንድ ነገሮች ውስጥ የሚያስታውሱት? አስታውሳለሁ። የሚያስታውሰውም መጀመሪያ እስር ቤቱ ውስጥ ያለሁበት መስታወት መስኮቱ መስታወት ነበረ። እሱ እንደ እብድ ሰባበርኩ። ቤቱ ተሰብረ አለቀ ተባለና ሐኪም እንዲመረምር መጣ። ሐኪም ሲመጣ ሐኪሙን መታሁት። ሐኪሙ መጥቶ በሌላ ጊዜ ተመልሶ መቶ ስጠይቃኝ እሱ ሲቆጣ እኔ ስቃለሁ፣ እሱ ሲስቅ እኔ ቆጣለሁ። ፍጽሞ ይሄ እብድ ነው ብሎ ወደ ሜዳን እንዲወጣ አደረገ። ወጣው ለምን እንግዲህ ውጭ ወጣሁ እንደሆነ እኔ ዋና የምጠቀምበት የምሄድበት የምመለስበት መንገድ ለማየት እና ለመሰለል በተለይ ደግሞ የቀሩት እስረኞች ጋር እንደ ልብ ለመገናኘት ነው። እዛ ላይ ታሪኮን እኔም ሳነብ እንደዚሁ መስተዋቱን ሰባብረው ውጭ ዘብ ይጠብቁ የነበሩትን ወታደሮች በመስተዋት ብዙ ቦታ ያቅተዋቸዋል ነው እና ትክክለኛ ነገር ነው። እንደገና ደግሞ አስረው ይመስለኛል ሲሚንቶ ላይ ቀጠቀጠ። ሌላ ወደ ከተማ እንግዲህ በዛን ሰዓት ከእስር ቤቱ ወጥቶ ወደ ፖሊስ ጣቢያ ወሰዱኝ። እዛ ወስዶ ውሃ እያፈሰሱ ሲደበድቡኝ ምን ስሉ ውሃ ላይቴ ላይ ለቆ ያደርኩበት ቀን አለ። መሬቱ ሲሚንቶ ነው፣ ከላይ ውሃ ሌሊቱም ሆነ በማግስቱ መጥቶ አልሞተም፣ ይሄ ጥቁር አለ አሁን እያለ እያዩን በመስኮት እያዩ ተመልሶ የሄዱበትም ሰዓት አለ። ኮሎኔል፣ ዶክተሩ ደግሞ መርፌ ያዞሎታል፣ ለእብዶች የሚሰጥ መርፌ ያዞሎታል። ያ መርፌ ሲታዘዝለት እርሶ መድኃኒቱ ይጎዳኛል ብለው ትንሽ አልሰጉም? ምክንያቱም አልታመሙም። እርሶ እኔ እንደሚጎዳኛ ያምናለሁ፣ ነገር ግን ከዚህ ከስቃይ ሁሉ ቢሞትም ፈቃደኛ ነበርኩ እና እግዚአብሔር ፈቃዱ ሆኖ የሰጠኝ ለእኔ ይልቅ እንደ ቪታሚን ሆኖ ሰውነቴን አዳበረ እንጂ ምንም የነካ ነገር የለም። ዘመን አይሽሬ ምርጥ ሙዚቃዎች፣ ታይምለስ ሙዚቃ ታሪኮን ደግሞ እኔ እንዳነበብኩት ከዛ ከታሪኮ ውስጥ በጣም ደስ ያለኝ ምንድን ነው እሱ ከእስር ቤት ለማምለጥ ያደረጉት ዘዴ ነው። እስቲ እሱን ደግሞ እንደዚሁ ቢያጫውቱን። በጣም እሱ እንግዲህ እዛ እስር ቤቱን በበር ለማምለጥ አይቻልም። እኔ ሁለት እድል ይጠብቅ ነበረ። አንድ በሩ ተከፍቶ እኔ ወደ ውጭ ወጥቼ ሹልኬ ለመሄድ፣ ሁለተኛ አይሮፕላን መጥቶ እንደዚያው እንደተለመደ ሰፈሩን ወይም እስር ቤቱን በሚደበድብበት ጊዜ ለማምለጥ ሀሳብ ነበረኝ። እንደ አጋጣሚ አንድ ቀን ሮፕላን መጥቶ ዙሪያውን መብራት እየጣለ ቦምብ ጥል ጀመረ። በዛን ሰዓት የሚተኛበትን ብርድ ልብስ አለ፣ የሚሰጡት ብርድ ልብስ፣ እሱን ቀዳድጄ ቆጣጥሬ መስኮቱ ብረት ላይ አስሬ፣ በሱ ነው መሬት ለመድረስ የቻልኩት። ፎቅ ላይ ነበረ፣ ሁለተኛ ፎቅ፣ ሶስተኛ ፎቅ ላይ ነበር። ግን ይሄ ከመሆኑ በፊት ከአንድ ጎዝላቢ ጁልታች ከምባል ጋር አስቀድመን ተነጋግረናል። እንዲህ ያለ አጋጣሚን በሚመጣበት ጊዜ አንተም ቀደም ብለህ ብትወጣ እኔም ቀደም ብዬ ብወጣ እንዲህ ያለ ቦታ እንገናኝ ብለን አብጀ ውጭ በወጣው ሰዓት ከእሱ ጋር ቀጠሮ ነበረን። እሱም እንደኔ አስም ኖሮ በዛን ሰዓት እሱ ይልቅ ምድር ቤት ነበረ፣ ቀደም ብሎ ወጥቶ እዛ ውጭ ተገናኘን ለማምለት መብራቱ በሙሉ ጠፍቶ ነበረ። ያን ጊዜ በሙሉ መብራት ከአይሮፕላን የሚወርድ መብራት እንጂ እነሱ የሚያበሩ መብራት በጭራሽ የለም። ጠፍጠፍቶ ነበ። ወታደሮች ውስጥ እንዴት ነበር? እነሱ በየቦታው መትረየስ ይተኮሳል፣ ቦምብ ይጣላል። እነሱ ጥግ ይዞ ይጠባበቃሉ እንጂ መቼም በዛ ሰዓት እስረኞች ይወጣሉ ብሎ አይጠብቁ። ራሳቸው ከቦምብና ከመትረየስ ለማዳን ነው የሚጠባበቁ። ከዛ እንግዲህ በመስኮት ያው የእርስን ብርድ ልብስ ቀዳደው ከተለተሉ በኋላ ቀጣጥለው እንደ መሰላል ሰርተው ነው ወረን ሁለት አንድ ብርድ ልብስ ይዤ ወርጄ ነበር። ሹቦ ደግሞ የተነጠፋል። ሰው በእግሩ ሩጦ እንዳመልጥ ይዤ የወጣሁትን ብርድ ልብስ ደግሞ እዛ ሹቦ ላይ ያነጠፍኩና እግሬን እንዳይዘኝ በቃ በሱ ላይ አመለጥ። ከአመለጡ በኋላ ወዴት ነው የሄዱት? ጥግ ያዝኩና ጁሌ ጁሌ ጁሌ ብዬ ተጣራ። በዛን ሰዓት እሱ ይጠባበቀኝ ኖሮ ቀስ እያለ ግርግዳውን በእጆ እንዲህ የመጣ እንድሰማ አድርጎ ወደ እኔ ተጠጋ። እጅ ላይ እጅ ተያዝነ። እሱም በዛ በብርድ ልብስ፣ እኔ በያዝኩ ብርድ ልብስ ጎትተን ብርድ ልብሱን ይዘን አመለጥ። አንዱ ከእኛ ጋር ለማምለጥ ሞክሮ ነበር። እሱ በጥይት ተመታና ቀረ። እኛ አመለጥ። ዘመን አይሽሬ ምርጥ ሙዚቃዎች